ይህን ተሽከርካሪ ብዙዎቻችሁ ልካችሁልኝ ነበር። በከተማ ውስጥም አስተውላችሁን ሊሆን ይችላል። የተሽከርካሪ ማለት በዓለማችን ላይ እጅግ በጣም ጎርናና ድምፅ ያላቸውን እንዲሁም ነዳጅ እንደ ውሃ የሚጠጡ መኪኖችን የሚያመርተው ካምፓኒ የልህ መኪና ሲያመርት ያመረተው አዲሱና ለየት ያሉ ሞዴሉ ነው። ጄምሲ ሀመር ኢቪ ይባላል። ይህም ተሽከርካሪ በሀገራችን ውስጥ ከሚገኙ እጅግ በጣም ቅንጡና ለየት ካሉ ተሽከርካሪዎች መካከል አንዱ ነው። በዛሬዎቻችንም ስለ ተሽከርካሪ ስለ ዋጋው እንዲሁም ለየት ስላሉት ፊቸሮቹ አንድ በአንድ እንመለከታለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ከመኪና ጋር የተገናኙ መረጃዎችን ይዘንላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሶ የደኑታ እንጫ ነው። ይህ ጄምሲ ሀመር ኢቪ በአይነቱ ለየት ያለ ተሽከርካሪ ነው የእንስላችሁ ከውጫዊ ገጽታው ብቻ አይደለም። መኪናው የዋዛ መኪና እንደምስላችሁ ከ1000 የፈረስ ጉልበት በላይ ማመንጨት የሚችል ሸርካሪ ነው። ኒውተን ሜትር ኦፍ በጣም አስገራሚ ነው። ከ1500 እስከ 1800 ኒውተን ሜትር ኦፍ ቶርክ ማመንጀት ይችላል። የን ሸርካሪ እንደምትመረከቱት በጣም ግዙፍ የሆነ ሸርካሪ ነው። ነገር ግን ፍጥነቱ ምን ያህል ነው ካላችሁኝ ከ0 100 ኪሎ ሜትር በ ውስጥ መድረስ ይችላል። ይሄ ደግሞ በብዛት ከምናቃቸው ከነ ላምበርጊኒ እንዲሁም ፌራሪ ከምንላቸው ተሽከርካሪዎች ጋር የሚወዳደር እንዲሁም ከአንዳንድ ሞዴሎቻቸው ጋር ይልቁኑ የተሻለ የሆነ ሞዴላቸው እዚህ መኪና ላይ ከምታገኙት። ሌላኛው አስገራሚው ነገሩ ደግሞ ክራፕ ወክ ይባላል። ይህም ደግሞ መኪናውን ወደ ጎን የመንዳት ልዩ ፊቸር ነው። እንደዚህ አይነት ፊቸሮች ሌሎች ተሽከርካሪዎች ላይ እውነት ለመናገር የማይገኙ ናቸው። ይህ ተሽከርካሪ የኋላ ጎማዎቹ ራሱ የሚዞሩ ስለሆነ ወደ 10 ዲግሪ አካባቢ ዞሮ እንደልቡ መጓዝ ይችላል እነ ሸርካሪዎች የምትጠቀሙባቸው በጣም ጠባብ የሆነ ፓርኪንግ ቦታ ላይ እንዲሁም ደግሞ ከከተማ ውጪ ስታሽከረክሩ የማይመቹ ሞገዶች ላይ እንደዚህ አይነት ፊቸሮችን መጠቀም ትችላላችሁ ነገር ግን ማነው ደፍሮ እንደነዚህ አይነት እጅ በጣም ውድና ቅንጡ መኪኖችን ከከተማ ውጪ ማለትም ኦፍሮድ ይዟቸው የሚወጣ ነገር ግን መኪናው ለኦፍሮድ የተሰራ ነው ለዚህ ማሳያ የሚሆነው ሌላኛው የምነግራችሁ ለየት ያለ ፊቸሩ ነው፣ ኤክስትራክት ሞድ ይባላል። ይህም ደግሞ መኪናው ራሱን ወደ ላይ እጅ በጣም ከፍ ያደርገዋል። ይህም ምን ያህል ከፍ ያደርገዋል ካላችሁን፣ ወደ 15 ሴንቲሜትር አካባቢ ወደ ላይ ከፍ የማድረግ አቅም አለው። ይህንን የሚያደርገው መኪናው በተገጠመለት የኤር ሰስፔንሽን በመታገዝም ነው። ይህ ለየትኛው ቦታ ላይ የሚጠቀም ትችላላችሁን ካላችሁኝ፣ ለምሳሌ ወንዝ አካባቢዎችን ለማለፍ ትሞክሩ እንዲሁም ደግሞ ትልልቅ ድንጋዮች ሲያጋጥሟችሁ ለማለፍ ትችላላችሁ። እንዲሁም ጭቃ፣ እንዲሁም ደግሞ የማይመች መንገዶች ላይ በቀላሉ መጓዝ የሚችል ነው። የተሽከርካሪ ግን መርሳት የሌለባችሁ መኪናው የኤሌክትሪክ ተሽከርካሪ ነው። እንደምታውቁት ብዙ የተሽከርካሪዎች ከስር ባትሪ ሊመታብኝ አልመታብኝ ያልን የተሳጋግን ባለንበት ሰዓት እንደዚህ አይነት ከመሬት እጅግ በጣም ከፍ ብሎ ስንፈልግ በወንዞች ላይ ስንፈልግ ደግሞ እጅግ በጣም በጭቃ ቦታ ላይ መጓዝ የሚችል ተሽከርካሪ መሆኑ ትንሽ አነጋጋሪ ነው። ይህ ተሽከርካሪ ስለ ኤሌክትሪክ መሆኑ ከወራ ነገር ደግሞ ሌላኛው አስገራሚ ነገር ልንገራችሁ፣ መኪናው የተገጠመለት ይህ ባትሪ ፓክ፣ ይህ ደግሞ በገበያ ውስጥ ከምታገኙት የትኛውም የኤሌክትሪክ ተሽከርካሪ በሳይዙ እጅግ እጅግ በጣም ትልቅ የሚባል ነው ለዚህም የተሽከርካሪ ላይ የተገጠመለት ባለ 212 ኪሎዋት ሀወር ባትሪ ነው። ለዚህ እንደ ማሳያ በምናይበት ጊዜ እነ ቢዋይዲ ሴጉል ብናይ 38 ናቸው፣ ኢቱ 40ዎቹ ናቸው። እንዲሁም ቢዋይዲ ዮሃና በብንል ራሱ 43 እዛ አካባቢ ናቸው። እነ ቴዮታ ቢዚድ ፎሬክስ እናይ ወደ 78 ኪሎዋት ናቸው። ሌላኛው ከተሽከርካሪ ጋር ሊቀራረብ ይችላል የሚባለው እንኳን በጣም ትልቁ የሚባለው ካዲላክ ላይሪክ 100 ኪሎዋት ነው። የተሽከርካሪ ግን ከዛ ራሱ እጅግ በጣም መጥፊ የሆነ ተሽከርካሪ ነው። ባለ 212 ኪሎዋት አወር ሊቲየም አየን ባትሪ ተገጥሞልታል። ይህ እንግዲህ እንደ መኪናው በፒካፕ ሲሆንና ና በኤስዩቪ ሲሆን በአንድ ጊዜ ቻርጅ የሚጓዘው ርቀት ልዩነት ይኖረዋል። ዋነኛው ነገር የተሽከርካሪ በፒካፑ በሚሆንበት ጊዜ 530 ኪሎ ሜትር መጓዝ የሚችል ሲሆን፣ በኤስዩቪ በሚሆንበት ጊዜ ደግሞ ከ480 እስከ 510 ኪሎ ሜትር የመጓዝ አቅም አለው እንደ ትሪም ሌቭሉ። ነገር ግን የተሽከርካሪ እንደዚህ ትልቅ በጣም ባትሪ መኖሩ ራሱን የቻለ ጥቅምም አሉት። ለምሳሌ መኪናውን ቻርጅ ለማድረግ እጅግ በጣም ትልልቅ የሚባሉ ፋስት ቻርጀሮችን የመቀበል አቅም አለ። ብዙ ጊዜ በዚህ ቻናል ላይ ስናወራ ሰምታችሁ ሊሆን ይችላል። የመኪናችሁ ባትሪ አነስተኛ የሆኑትም እንዲሁም ከተማችን ላይ የምናገኛቸው የትኛው የሚሄድ ተሽከርካሪ በተቻለ መጠን በፋስት ቻርጀር ቻርጅ እንዳይደረግ የሚመከር ነው። እንደምታውቁት ከተማችን ላይ የምናገኛቸው ባለ 120 እስከ 180 ኪሎዋት ሃወር ዲሲ ፋስት ቻርጀሮች አሉ። ይህም አት ቻርጅ አታርጉ የሚባልበት ዋነኛው ምክንያት እነ ተሽከርካሪዎች የባትሪ ሳይዛቸው ከተማችን ላይ የምናገኛቸው ከ38 40 ቲክ ሲቀጥል እስከ 70 ና እስከ 100 ቢደርሱ ናቸው። የሚመጡት ደግሞ በጣም ትልልቅ ፓወር ያላቸው ዲሲ ፋስት ቻርጀሮች ናቸው ከ120 እስከ 180። ይህኛው ተሽከርካሪ ግን እስከ 350ም የመቀበል አቅም አለው። ሁሌም ፋስት ቻርጀር ልታደርጉ ስትሉ መኪናችሁ ምን ያህል የመቀበል አቅም እንዳለው አስተውላችሁ ቻርጅ አርጉ የምንለው በምክንያት ነው። ምክንያቱም ሁሉም ፋስት ቻርጀር ለእናንተ አይሆንም። እንደዚህ አይነት በጣም ትልልቅ ባትሪ ያላቸው ተሽከርካሪዎች ያለ ሀሳብ ቻርጅ ማድረግ ይችላሉ። ነገር ግን ደግሞ ትንንሽ ባትሪ ፓክ ያላቸው ባትሪያቸው ሊጎዳ ይችላል፣ በፋስት ቻርጀር በተደጋጋሚ ብናደረግባቸው። ስለዚህ ይችን ነገር እንደ ጥንቃቄ ያዙልን። ይህ ተሽከርካሪ ላይ ደግሞ እኔ በግሌ ትንሽ ገረም ያለኝ ፊቸሩ አለ። ይህም ዋት ቱ ፍሪደም ይባላል ወይ ደግሞ በቅጽል ስሙ ደብሊው ቲኤፍ ሞድ በመባል ይታወቃል። አው ደብሊዩቲፍ ሙድ ይህ እንግዲህ ካምፓኒ ያወጣለት ስም ነው። ይህ በሚሆንበት ጊዜ ሰስፔንሽኑ በጣም እንዲወርድ ማድረግ ችላላችሁ፣ ወንበሮቹ እንዲንቀጠቀጡ ማድረግ ችላላችሁ። ይህ ፊቸር ላይ ስታደረጉትም ነው መኪናው ከዜሮ መቶ ኪሎ ሜትር በሶስት ሰከንድ ውስጥ መድረስ የሚችሉት። ይህ እጅ በጣም አነጋጋሪ ነው፣ ምክንያቱም ያስደነግጣችኋል። አስቡት ከዜሮ መቶ ኪሎ ሜትር በሶስት ሰከንድ ይህን የሚያክል ተሽከርካሪ ማለት ነው ሲደርስ የተሽከርካሪ ምን ያህል ግዙፍ ነው ካላችሁኝ የመኪናው ባትሪ ብቻ ወደ 1300 ኪሎ ግራም ይመዝናል። ይህ ማለት ከተማችን ላይ ከምናገኛቸው እንደነ ቴዮታ ቪትስ እንደነ ቴዮታ ያሬስ የሚባሉ ተሽከርካሪዎች ሙሉ ክብደታቸው ጋር የሚቀራረብ ነው። የመኪናው ቦዲ ሲጀመር ደግሞ ምን ያህል እንደሆነ በኋላ ላይ ነግራቸዋለሁ። የተሸርካሪ ሌላኛው ደግሞ ለየት የሚያለው ፊቸሩ ሃንድ ፍሪ ድራይቪንግ ማለትም እጃችሁን መሪ ላይ ሳታረጉ ራሱን በራሱ እንዲያሽከረክርም ማድረግ ስላላችሁ ይህ እንግዲህ በተለይ ሃይዌ መንገዶች ላይ ማለትም ረጅም ርቀት ይሄ የፍጥነት መንገድ የምንላቸው ላይ እነሱ ላይ መጠቀም እንችላለን፣ እጃችንን ሳናደርግ። እንዲሁም ደግሞ አውቶማቲክ ሌን ቼንጅ ማለትም ፍሬቻ ስናበራለት ከጎን ያለው ተሽከርካሪ አለ የለም የሚለውን ሌን ቀይሮ ፍጥነቱን ጨምሮ ወይ ደግሞ ቀንሶ መጓዝ ይችላል። ይህ እንግዲህ ከ6040 ኪሎ ሜትር በላይ ተሞክሮ የተረጋገጠ ነገር ነው። ወደ መኪና ውስጥ ገስታ ንገባበት ጊዜ ደግሞ ለየት ያለ ተሽከርካሪ ነው። ይህም ተሽከርካሪ በጣም ለየት ለየት ያሉ ፊቸሮችን አካተዋል። ለምሳሌ ባለ 13 ኢንች ስክሪን ተገጥሞለታል። 12 ኢንች ድራይቭ ዲስፕሌ ያለው ለየት ያሉ ሳውንድ ሲስተሞች አሉት። በዛ ያለ ካሜራዎች ተካተውለታል። እንዲሁም ከስር ራሱ ከቦዲው ስር ራሱ ካሜራ ተካተውለት ይመጣል። እንደነገርኳችሁ የተሽከርካሪ የቅንጦት የሆነ ከከተማ ውጭ ይዛችሁት የምትወጡ ተሽከርካሪ ነው። ለዚህም ሲባል ባለ 35 ኢንች ጎማን የተገጠመለት እንዲሁም ደግሞ ከፊትና ከኋላ ኢሎከሮች ተገጥመውለታል። ከስር ያለው ባትሪው እንዲሁም ሌላው ፖዲው ሙሉ ለሙሉ የተከለለ ነው። ራሱን የቻለ መሸፈኛ ተደርጎለታል። እንዲሁም ደግሞ አራቱም ጎማ መዞር የሚችል በግሌ የተመቸኝ ነገር ደግሞ የተሽከርካሪ ውሃው ሲገባ ራሱ በተወሰነ መልኩ መጓዝ እንዲችል ተደርጎ ዲዛይን ተደርጓል። ይህን የመሰለ ተሽከርካሪ ታዲያ ዋጋው ምን ያህል ነው? ከተማችን ላይ በምን ያህል ብር ቢገዛ ነው እንደዚህ እየተዘነጠበት ያለው ካላችን፣ የተሽከርካሪ በፒክ አፑ በሚሆንበት ጊዜ ከ96,000 እስከ 110,000 የአሜሪካን ዶላር ያወጣል። እንዲሁም በኤሲቪ እንዳየነው ሲሆን ደግሞ ከ90,000 እስከ 105,000 የአሜሪካን ዶላር የሚያወጣ ነው። ይህ እንግዲህ ተጨማሪ ታክስ፣ የሌሎች የሌሎች ነገሮች ሲጨምሩበት ከዚህ በላይ ይሆናል። አንድ ቅድም የነገርኳችሁ መኪናው ክብደቱ ምን ያህል ነው ያልኳችሁ የተሽከርካሪ እንግዲህ 4,000 ኪሎ ግራም ይመዝናል። ይህ ማለት ከተማችን ላይ የምናገኛቸው ባሶች በሉት በ4,000 ኪሎ ግራም ማለት እጅግ በጣም ትልቅ ነው። ባትሪ ብቻ አንድ 300 ኪሎ ግራም ነው የሚመዘነው። ይህ ቅድም እንደነገርኳችሁ እንደነ ቲዮታ ቪትስ እንዲሁም ደግሞ እንደነ ቲዮታ ያሪስም የሚሆን ተሽከርካሪ ነው። የተሽከርካሪ እንደነገርኳችሁ በፒካፕ ማለ ኢቲቪ ማለ ስንፈልግ ጣራውን ከፍተን መጓዝ እንችላለን። ራሱ በራሱ ፓርክ ማድረግ ይችላል እንዲሁም ደግሞ በጣም ቅንጡ የሆኑ ፊቸሮች ተካተውለት ይዞ የቀረበ ተሽከርካሪ ነው። ይህንንም ተሽከርካሪ ካላችሁ ምንም ችግር የለውም። ይህንንም ተሽከርካሪ የእኛው ካምፓኒ ባለበት ቦታ መተን እንፈትሸዋለን። የፍተሻ ስራም ካምፓኒያችን ስለሚሰራ የአዶንያስ ጋር ሪቪው ከኢንዘውትሞቲቭ ኮንስልታንሲ ጋር ኮላ በማድረግ ፍተሻ እንደጀመረ ታውቃላችሁ። በሱም ብዙዎቻችሁ የደውላችሁ ተጠቃሚ እየሆናችሁ ነው። ባላችሁበት ቦታ ከእናንተ የሚጠበቀው ደውላችሁ ወረፋ ማስያዝ ብቻ ነው። ልክ ሰዓቱ ሲደርስ እኛ ራሳችን መተን እንፈትሽላችኋለን። ለዛሬ ጅላችሁ የቀረቡት መረጃ ይህን ይመስል ነበር። መረጃው እንደወዳችሁት አልጠራጠርም። በቀጣይ ሌሎች ከመኪና ጋር ተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተመኘው።